የመቅደስ ሴትዮ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ አላችሁልኝ። እኔ ያለሁ እግዚአብሔር ይመስገን። እንዴት ናችሁ? ዛሬ ደግሞ ይሄላችሁ የመጣሁት የሚወዳችሁ ፍቅረኛችሁ ማለት ነው። በምን የሚወዳችሁን ሰው በምን ማወቅ ትችላስላችሁ በሚለው ነው። ይሄላችሁ የመጣሁት የሚወዳችሁ ሰው ማለት በድርጊት ነው የሚያሳያችሁ። ከአሁን ቀደም ብያቸዋለሁ። በድርጊት ነው የሚያሳያችሁ። የሚወዳችሁ ከሆነ በድርጊት ነው የሚገልጽላችሁ ማለት ነው እንጂ ትትትት እያለ አንቺን ለማሳመን ሀያ አራት ሰዓት እንትን የሚልሻ አይደለም ማለት ነው። ግን አንቺን በድርጊቱ በድርጊቱ ያሳምንሻል። አንቺን እንድታምሪው ያደርግሻል ማለት ነው። እሱ በሚያደርጋቸው ነገሮች ላንቺ ያለው መልካምነት ስብህናው፣ በቃ ትህትናው እንዲገዛሽ ያደርጋል ማለት ነው። ትህትናው ያሳይሽ። ያኔ ደግሞ ማለት እያስመሰለ ከሆነ ከጊዜ በኋላ ታውቂበታለሽ ማለት ነው። ይሄ የማስመሰል ባህሪ ሳይሆን እውነተኛ ባህሪ ነው የሚያሳይሽ የሚወድሽ የሚያፈቅርሽ ከሆነ ምክንያቱም ከወደደችኝ ልቃ ጥሩ ህይወት ስለሚፈልግ እሱም ከሚወዳት ሴት ጋር ጥሩ ህይወት ስለሚፈልግ አስመስሎ አይደለም የሚያሳይሽ፣ እውነተኛ ባህሪ እውነተኛውን ነው የሚያሳይሽ ማለት ነው። እና ሁሌም አስመስሎ የሚቀርብሽ ከሆነ አይወድሽም፣ ላንቺም ክብር የለውም ማለት ነው። ግን የሚያክብርሽ የሚወድሽ ከሆነ አያስመስልም፣ የራሱን ባህሪ ይዞ ነው ወደ አንቺ የሚመጣው ማለት ነው እና ባፍ ትትት የሚለንን ሳይሆን በድርጊት ነው። ሴቶች አምሶ ተሎ የእውነት ይሆናል ምናምን ብለን ተሎ እንድንሸነፍ እነሱ ያውቃሉ ማለት ነው። ያውቁብና ጸባያችን እራሱ ያውቃሉ ማለት ነው። ሴት በአፍ ትት ሲሏት ትሸነፋለች እና ተሎ ትሸነፋለች ማለት ነው እና ይሄ ስለሚያውቁ የማይወድሽ ወንድ አስመሳይ ወንድ በዙሪያሽ ካለ ይሄን የሚያተለይበት ነው ማለት ነው። እና የሚወድሽ እና የሚያፈቅርሽ ከሆነ እሱ አንቺን ለእሱ ለማድረጉ ማለት አስመስሎ ሳይሆን በእውነት እንድትወጂው አንቺን በእውነት ወደሹ እንድትቀረቢው ነው የሚያደርግሽ ማለት በጊዜ የፈጃል እንጂ በቀስታም ቢሆን ወደ እኔ ትመጣለች ብሎ በትዕግስት ይጠብቅሻል። እና በማስመሰል በቃ ወደ እሱ ህይወት እንድትተች ወደ እሱ ህይወት እንድትማረክ ያደርግሽ ማለት ነው። እውነተኛው የሚያፈቅርሽ የሚወድሽ ከሆነ ማለት ነው። እና እውነተኛ ባህሪውን ያሳይሻል፣ ያከብርሻል፣ ቤተሰቦችሽን ያከብራል፣ አንቺን ያከብራል በቃ አንቺ በዙሪያሽ ያሉትን ጓደኞችሽ ሆነ አንቺንም ሆነ ያከብራል የሚወድሽ ማለት ነው። ያነ የማይወድሽ ወንድ ከሆነ በዙሪያሽ ያሉትም አያከብራቸውም፣ አንቺንም ብዙ አያከብርም። አጁ ውስጥ የምትገቢ ድረስ ሊያከብርሽ እና ትትልልሽ ይችላል ማለት ነው። ስተ ትንሽ ሰዓት ጊዜ ማለት ነው እና የሚያከብረሽ እና የሚወድሽ ግን በዙሪያሽ ያሉት ሁሉ ሰው ነው የሚያከብረው። አንቺ የምትደሰችበትን ሁሉ እሱ ይደሰታል ማለት ነው። አንቺ የሚያስደስትሽን ነገር እሱም በደስታ ነው የሚያደርገው ምክንያቱም ያንን ነገር አንቺ ወደሽዋል። አንቺ በደስታ ነው የምታደርጊው እና ይሄን ነገር ስለሚያውቅ አንቺ የሚያስደስትሽን ነገር ካወቀ አንቺ እንትን የምትወጂውን ነገር ካወቀ በቃ ላንቺ ያንን ነገር ያደርጋል። እሱ ባይወድ ባይመቸው፣ ራሱ ላንቺ ደስ እንዲልሽ በዙሪያሽ ላሉት ደስታ ይፈጥራል ማለት ነው እና አያስመስልም። ማንነቱን የራሱ ማንነት የራሱን ባህሪ ይዞ እንትን ይላል ማለት ነው እና የእሱን ቤተሰቦችም እንድትወጅለት የእሱን ቤተሰቦችም እንድታከብሪለት ይፈልጋል ምክንያቱም የአንቺን ቤተሰቦችም እሱ ያከብራል ይወዳል ከልቡ ነው ማለት መቼም ወደ ህይወታችን የምናመጣው ሰው በዙሪያችን ያለውን ሰው ሁሉ እንዲወድልን እንዲያከብርልን ማለት ቤተሰቦቻችን አብሶ ቤተሰቦቻችን እናት አባት እህት ወንድም እና በእነዚህ ስለማንደራደር እሱም እንደዚህ አንቺም በቀንድ ዘንድ ትወልዳት ይፈልጋል ማለት ነው እና ሳያስመስል ነው የሚቀርብሽ። ባህሪውን ብትይ ሳያስመስል ነው የሚቀርበሽ። የሆነ በውሸት አይቀርብሽም በውሸት ዓለም ላይ ላይቀርብ ይችላል። የሆነ ነገር ቢዋሽም እንኳን ራሱ ማለት አንቺን ለማቅረብ ምናምን የሚወርድ ከሆነ ከትንሽ ሰዓት ጊዜ ከጊዜ በኋላ ማለት ነው ያንን ነገር ለመንገር በጣም ተጨንቆ ተጨናንቆ ታየዋለሽ ማለት ነው። ግን ስታወጣጭ ወይም ደግሞ በራሱ ሰዓት ሊነግርሽ ይችላል እና ጭራሽ አይወሽሽም። ግን ማለት የእውነት የሚወድሽ ከሆነ ጭራሽ ውሸት የሚባል ነገር በውሸት ዓለም አንቺን ወደ ራሱ ለማድረግ አይጠርም ማለት ነው። እና በዚህ በዚህ ይህን ጸበይ ካየሽበት የሚያከብርሽ ከሆነ ቤተሰቦችን የሚያከብር ከሆነ ላንቺ ክብር ካለው ከምንም በላይ ደግሞ ክብር ነው። ሴት ልጅ ክብር ካለች የሚከባከባት የሚያከብራት ከሆነ ሴት ልጅ ትገዛለች። እና እንደዚህ ከሆነ ጠበቅ አርግ፣ ሻሽ እንዳያመልጥሽ ማለት ነው ለስራ በስራው አይደራደርም። በስራው ምክንያቱም ካንቺ የሆነ አንቺ የማስደሰት አንቺን ለሱ እንኳን ተስሎ አንቺን ለማስደሰት ምናምን ነገር ስራ የሚሰራው ራሱ በቃ ይሆን አይደል? አይደለ የሰው ልጅ ሲያፈቅር ዝም ብሎ አሁን አንዳንድ ሰው በቃ ይሆን አይደለ የውሸት ፍቅር ውስጥ ሲገቡ ማስመሰል እንትን ይሉበታል፣ ይካኖታል። ማስመሰል ይካኖታል። የውሸት ፍቅር ወይም የሆነ ለጊዜያዊ ሊጠቀምብሽ ፈልጎ ሊሆን ይችላል። ለጊዜያዊም የሚፈልግሽ ወንድ ማስመሰልን እንትን ይልበታል፣ ይከናነበዋል ማለት ነው። ምክንያቱም አብሮሽ አይኖርም። ነገ ብታውቂበት ባታውቂበት የዋሸሽን ነገር ሁሉ ነገ አንቺ ብሰሚ ባሰሚ የዋሸሽን አንቺ ብታውቂ ባታውቂ እሱ ጉዳዩ አይደለም። ምክንያቱም ያን እንትን የሚላቸው ነገሮች የዋሸው ነገር በቃ ነገ አብረሽ እንደማይኖር አብሮሽ እንደማይቀጥል ያውቀዋል። ለዛ ስለሆነ ነው የሚዋሽሽ ማለት ነው። አብዛኞቹ የሚዋሹ እና ይሄኛው የሚያፈቅርሽ ከሆነ ለነገሩ ይጥራል። አብራችሁ የምትኖሩበት ነገር ርቀትን እርቀች ተራርቃችሁ ካላችሁ ተራርቃችሁ ካላችሁ አንቺን ተሎ የሚያቀርብበት ነገር አንቺን ወደ እሱ የሚወስድበት ነገር ያመቻቻል ማለት ነው እና በርቀት ብዙ ሰዓት እንድትቆይበትም አይፈልግም። ምክንያቱም የሰው ልጅ እየተራረቀ ጊዜው በተራረቀ ሰዓት ያው እንትን የሚለው ችግር ነው እና አንቺን ወደሱ ተሎ እንድትገናኙ ተሎ በቃ ከሱ አንቺ ጋር የሚሆንበት ቀን ይናፍቀዋል ማለት ነው። እና ይሄን ጸባይ ካየሽበት አፈፋ አድርጊ ማለት ነው። እና በሁሉም ነገር ደስተኛ ነው፣ በስራው ደስተኛ ነው የሚሆነው። ምክንያቱም ሰው የሚፈልገውን ነገር ካገኘ ሰው የልቡን መሻት ካገኘ ደስተኛ ነው የሚሆነው። አያጉረመርምም፣ አንቺ ጋር ሲያወራ አያማርርም። አንቺ ማግኘቱ፣ አንቺ ማውራቱ ራሱ በጣም ደስተኛ ነው የሚያደርገው ማለት ነው። ያ ነገር እያስመሰለ እንትን የሚልሽ በትንሽ ነገር ብትጋጩ ራሱ በቃ አንቺን ለማጣጣል አንቺን ለመሳደብ አንቺን ዝቅ ለማድረግ ምንም ሰዓት ጊዜ እንትን አይልበትም አይጨርስበትም ማለት ነው ስለዚህ ሴቶች ደግሞ እንደዚህ የሚያከብራቸውን ወንድ ነው ጠበቅ ማድረግ ያለባቸው ነገር ትዳር ላይ ሳትገቡ እንደዚህ ዝልፍ ስድብ የሚያደርጋችሁ የሚሰድባችሁ ከሆነ ጣል ጣል የሚያደርጋችሁ ከሆነ የሚንቃችሁ ከሆነ በኋላ ትዳር ላይ ገብታችሁ ስትወልዱለት አብራችሁ ትዳር ስትመሰረቱ እንኳን እንደዚህ ከአሁኑ ዘልፎሽ ሰድቦሽ ገብተሽለት ይቅርና አክብሮሽ ነይ ልነጠፍልሽ፣ ብሎሽ ምናምን ነገር ወደ ትዳር ዓለም ስትገቡ ሌላ ሰው የሚሆን ሰው አለ በእርግጥ። በውጭ ደህና ሰው መስሎ ውስጥ ደግሞ ስትገቢ አውሬነት የሚቀይር አለ። ምክንያቱም የሰው ልጅ እንዳልኩት የሰው ልጅ እንትን ብለን አንጨርሰው። የሰው ልጅ በማየት ወይም እንደዚህ እትክብለን በማየት የምናይበውን የውስጡን የምናውቅ በሆን የት በተደረሰ ነበር ግን አላደለ ከእግዚአብሔር በታች ደግሞ፣ እኛ ደግሞ መጠንቀቅ አለብን። የሚወደንን የሚያከብረንን መምረጥ አለብን። ያው ያስታውቃል። ሴት ልጅ ደግሞ ታውቃለች። ሴት ልጅ አውቃ ካልተወችው ይነግራታል፣ ልቧ ራሱ ይነግራታል ማለት ነው። ነገ እንደሚሆናት እንደማይሆናት ይነግራታል። አብሯት እንደሚዘልቅ እንደማይዘልቅ ሁሉ እያወቀች የምትገባበታለች፣ ቀይረዋለሁ በማለት አንዳንዶች ሊቀየሩ ይችላሉ። አንዳንዶች ደግሞ ምንም ብታደርጉ አይቀየሩም ማለት ነው። እንደዚህ የሚሳደቡ እናንተ ዝቅ ዝቅ የማይረጓችሁ እነሱ መቼም አይቀየሩም ማለት ነው እና አብረን ስለቆየን አብራችሁን ስለቆያችሁ አመሰግናለሁ። በሌላ በሌላ ቪዲዮ እመጣለሁኝ፣ በሰፊው እመጣላችኋለሁኝ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱኝ። ደግሞ ጥያቄ ካላችሁ ጥያቄ ዩቱብ ላይ ያስቀምጡ። እመጣላችኋለሁ ማለት ነው። እመጣላችኋለሁ በምጠይቁት ጥያቄ በምታውቁት የምትፈልጉት ነገር ካለ ስሪልኝ በምትሉት ቪዲዮ እመጣለሁኝ። አብራችሁ ስለቆያችሁ አመሰግናለሁ።